ምራቱ እንደቀጠለ ነው። የአብረሽና የነፂ ፋይል ታየ። አብረሽ ሩታን አቅፎ ነፂን እንደሚያወራ በአደባባይ ታዋረደ። ሲቀጥል ደግሞ ሩታ ምን እንዳለች ታውቃላችሁ? በእኛ ሕይወት ላይ ቤተሰብም ወንድምም እህትም አያገባውም እኮ ቤተሰብም አያገባውም ብለሽ መተሽማ ነው አሁን የምታለቃቀሽ። ቤተሰብ አለመግባቱ እነሱ አለመምከራቸው ነው ይህን ሁሉ ዋጋ እያስከፈለሻ ያለው። ስለዚህ አያገባችሁም ብለሻል። የእሱ ግን ያገባቸዋል። አንቺማ አያገባችሁም ብለሽ እረግጠሻቸው መጥተሽ እስካሁን ድረስ እንግዲህ ሄደሽ አይተሻቸውም፣ አታቂም፣ አያገባቸውም ብለሻል። ሶ ካላገባቸው ከዚህ በኋላ የህይወትሽን መጨረሻ ታይዋለሽ። እነሱ ያልገቡበት ህይወት ያንቺ ምን እንደሚሆንልሽ። አብረሽ ደግሞ የሸመጠጠው ነገር ሁሉ ወጣ። ፎቶ ሲወጣ ቅንብር ነው። አታዋርደኝ እኮ ነው እናንተ፣ አታዋርደኝ። ፎቶውን ስታሳየው ምናለ ቅንብር፣ እረፍ። እኛ እንደው ስታይ ነፃ ነው እንደምንመስል። ሐፃም ትመስላለች እንዴ ቅንብር ሌላ ምን ትል? አሁን ምን ብሎ ያስተባብል? ሸምጥጧል ነበረ። አሁን ግን ፎቶ ሲወጣበት ደግሞ ፈጠጥ ብሎ ምን አለ ቅንብር ነበር። አረ በስመ አብ! እስከ መቼ ነው ሰውን የምታባብለው? ስመለስ እደውልልሻለሁ። ከዛ ሲመለስ ደውሉለት ተገናኙ፣ ከዛ ፎቶ ተነሱ፣ ፎቶ ላከችላት ልጅቷ። ብልጠቷ፣ ፎቶ እያንዳንዱ ፎቶ ትይዝ ነበር። ሲቀጥል ደግሞ እነዚህ ተሸውደሻል፣ ሴት ጋር ሆኖ መቼም እንትን ብለሽ አታስቢም። ሲቀጥል ሩቴ አይፋን እንደዚህ መገልፈጥ አለብሽ ብዬ አላሰበም። ገብቶሻላ ወንድ ልጅ ነው መወሰን አላው መብቱ ነው። እና ያገባውን ቤተሰብ ወንድም እህትም እሳይ እንዳንቺ እንዲሆንልሽ ፈልገሽ ነው። በጭራሽ ባለያቱኝ። እሺ እንደዚህ አይነት ቃላት አትናገሪ። ሲጀምር ቤተሰብ አለማክበርሽ ነው። አሁን ሁሉ ዋጋ እያስከፈለሽ አለው። በደንብ ነው የሚያገባቸው ቤተሰብ፣ በደንብ ያገባቸዋል። እናንተ ስትጣሉ ባለፈው ቤተሰብ ስላገባ አደለ የአብርሽ አባት መጥቶ ያስታረቀሽ እሱ ባይገባ ኑሮ እስከዛሬ ወይ ወይም ልጁ ከማን እንደተረገዘ አይታወቅልሽም ነበር። ገባሽ አይደለ? አሁን ደግሞ ሁሉን ነገርኔ እኔ ለወስን እሰይ፣ እሰይ፣ እሰይ። አሁን በቃ ማለቃቀስ ጀምረሻል። አዎ፣ ይሄ ልቅሶች ደግሞ የቤተሰብ ጣልቃ ለመግባት ነው። ቤተሰብ ቢመክርሽ፣ ቢከስዝ በፊት አይሆንሽም፣ አይረባሽም፣ ብዙ ሴት ነው የሚያተራምሰው ስትልሽ እናትሽ አያገባችሁም በእኔ ሕይወት አኮራችኋለሁ ብለሽ ነበር። አሁን ሁለቱ ነች ልጅ ነው። በቃ ሌላ ፍቅርዬ ስለ መጣች ደስ ብሎኛል የኔ ልዕልት። ነገር ግን በአንድ ቀሚስ ሰዎቹ እየተበጣበጡ ነው፣ ምንም ሰላም እየሰጧት አይደለም። እኔ ነግሬያቸዋለሁ ፍቅርዬ ፉሃድ ጋር ብቻ ተስራ ቡርካና ፈቲ ይውጡ ከህይወታቸው ብዬ ነበር። አሁንም እየበጣው፣ አንድ ቀን ሰላማዊ ቪዲዮ ሰርተው አያውቁም። በቃ አሁንም ጭቅጭቅ፣ ብጥብጥና ንትርክ ነው ሁሉ የሚሰሩልን። እባካችሁ እናንተ ሰዎች ተስማሙ፣ ተግባቡ። ቡርካ እልህኛ ነው። ቡርካና ፉሃድ በቃ እየተፎካከሩብሽ ነው ፍቅርዬ። ከዛ ውጭ ግን ነጻ አውጥተሽ ብቻሽን ሰሪ በቃ። ሀላስ እነዚህ ሁለት ጎረምሶች እየተጋገዙ አቃጥረው ሊደፏት ነው ልጅቷን ማለት ነው። እንዴት ናቸው የኔ ማሮች፣ የኔ ወዶች፣ የኔ ፍቅሮች? እኔ ጋር ሁሉ ሰላም፣ ሁሉ መልካም አሸወና ነው ሁሉም ነገር። እናንተ ጋር ሰላም እንደሆነ ተስፋ አደርጋለሁ። ሶ ዛሬ የመጣሁት እንግዲህ ሩታን አይቼ ነው። ሩታ ፋይል አወጣች። ቴክስትም እየተጻጻፉ ነበር። ቴክስቱም ታየ። አብረሽ ሸመጠጠ፣ ቴክስቱን ሁሉ ሸመጠጠ። ጋይስ አይኗ እያየ ካዳት እኮ፣ አይኗ እያየ ካዳት። አቤት አያበጋዝ፣ አያበጋዝ፣ አያበጋዝ፣ አያበጋዝ። ገራሚ ፍጡር ነው በእውነት። እንደው ሩታን አቅፈህ እንደው ነፂን ታወራለህ። አቤት አቤት፣ ሩታ እኮ እንዴት እንደተናቅሽ! እንዴት እንደተናቅሽ ገባሽ? አንቺን የሚፈልግሽ የሚፈልጋት ለቢዝነስ ነው፣ ለስራ ነው እያለ ይሸቅልባታል። ዳቦን እየጎመጨጨ እራ አያብርሽ ዳቦን ጉምጭጭ እያረገ ስራ ነው አረባክ፣ ልጁ ሲረገዝ እኮ ደንግጧል በቃ ፈርቻለሁ አላሰብኩበትም እያለ ነበር። ሀላፊነቱ ከባድ ነው አለ። እሷ በቃ እያስቸግራት እየወላወለ ከዛ በኋላ ነው እንግዲህ ቀባር ጋ በልጅ ለያዘው ብላ እንግዲህ ያረገዘችው እና ሩቲ አትፎነኩና ትበይ እና ደግሞ ሩቲ ፊዚካል ለውጥ እየታየብሽ ነው ፊትሽ አባብጧል። አልቅሳለች ልጅቷ የምር ቤት ስታለቅስ ሱላ ነው የመጣቸው። አይኑ ያስታውቃል ና አይኗ ሁሉ ብጥጥ ብሏል ፊቷ ማለት ነው። ይሄ ነው እንግዲህ ዋጋ ነው የሚያስከፍልሽ፣ ዋጋ ነው የሚያስከፍልሽ። ቤተሰብ ያዘነበት ባንቺ የተነሳ ቤተሰቦችሽ ተሰድበዋል። እናትሽ ክብሯ ዝቅ ብሏል። ሁሉም ትልቁም ትንሹም እያቀለለ የሩታናት፣ የሩታናት እያለ ቪዲዮ ፎቶዋን እየለጠፈ ሸቅሎባታል። የቢዝነስ ማንም ሰው ነው ቢዝነስ የሰራባት እኔ ራሱ ስንት እንደሸቀልኩባቸው ብታዩ በእውነት ፈጣሪ ቅርበ ላይ መጀመሪያ እንደመጡ አካባቢ ያኔ ወዳቸው ነበር፣ ይመቹ ነበር። እና ሰተ ሰው እንደሸቀለባችሁ ብር ብታውቁ፣ በፎቶቸው በእናትና አባቶች ፎቶ። ምክንያቱም እናንተ ቪዲዮ ስሰሩ እኛ አስተያየተ መስጠታችን አይቀርም። እና በቃ ብዙ የቲውበሮች ሽቅል ሽቅል ሽቅል ና ያረጉባቸው በእውነት ገንዘብ እንደ ጉር ነው የሰሩባቸው፣ ሪያክት እያረጉ ቲክቶክ ላይ። ይሄ ሁሉ ነገር የሆነው እነሱ አንድ ጥቅም ላያገኙ ግን በእነሱ ፎቶ ስንት ሰው ነው የሸቀለባቸው? ሲቀጥል፣ አንቺ ነሽ እንደዚህ እንዲሆኑ ያደረግሻቸው ገባሽ? አንቺ ሳታከብሪያቸው እኛ ልናከብራቸው አንችልም። ሲቀጥል ደግሞ ለአንቺ ብለው ያደረጉትን ምክር ተመልካች አቀሳስረው አቀሳስረው እናትሽን እንዲህ አለች እንዲህ አለች እህትሽን እንዲህ አለች እንዲህ አለች አሁን ልጅ አረገሽ ካላስ። እነሱ ቢመክሩሽ ኖሮ የእነሱን ምክር ብትሰሚ፣ ቤተሰቦችን ይቅርታ ብትጠይቄ፣ ይሄ ሁሉ ነገር ባልደረሰብሽ ነበር። አሁን ቤተሰብም ወጥተሻል፣ ትተውሻል፣ አይመክሩሽም። እንዲህ አድርግ እንዲህ አድርግ አይሉሽም። ሁሉን ነገር በራስሽ መንገድ ነው የምታደርጊው። ሶ አብረሽዬ ደግሞ ከአንቺ ጋር የሆነና ሌላ ሴት ጋር እንደሚያገባ አንቺ እንደማገባሽ ከአንቺ ጋር ነው የምኖረው እያለ ያወራል። ሻል ከበፊቷ ፍቅረኛዋ ጋር አንቺ ትምህርትሽን ተማሪ ሶሻል ሚዲያ ለወጥሽ እንድትሰደብብኝ አልፈልግም። በክብር በስርዓት ለማገባሽ እያለ ሩታ ጋር ሆነው ደግሞ በቃ ተጋባን ምን እያለ ቪዲዮ ነው እያለ ዳቦን ይጎመጭጫል፣ ሰርግ ይሰረጋል። በቃ ካላስ አየሽ መጫወቻ ነፂስ ብትሆኝ ነፂስ ብትሆኝ በእውነት እንደ ሴት እሷ እንደዚህ እየሆነች አብረው እየሳመችው እያቀፈችው፣ በጀም እሷ እንደወደደችው እና እንዳፈቀረችው ታውቂያለሽ። በእሷ ላይ እየተጫወተባት እንደሆነ ታውቂያለሽ። ነፂማ በብልጠት በውስጥ እያወራች በኋላ ሩታን ትቶ እሷን ሲያገባት ሩታ ስታለቅስ ለማየት ነበረ ግን አልሆነም። ሩታ እንደምታለቅስ እና እንደሚከፋት ታውቂያለሽ። አሁን አንችን ቢያገባ እና ነፂ ራሱ እንደዚህ ቺት ነው ያረግሽባት ብዬን ማስቡ ቺት አድርጎባት አላብረሽ ሁለቱም ጋር በቃ ዛም ዛም እያለ ሊኖር ነበረ ያሰበው። ወይ ጉድ፣ ወይ ጉድ፣ ወይ ፍቅር። የኔ ልዕልት ከእንደዚህ አይነት ሰው ጋር አብረሽ ባለመሆንሽ አይም ቬሪ ሀፒ፣ በጣም ደስ ብሎኛል። አሁን እንዴት እንደምቃጠል ነበር። ሽምጠጥ ሸመጠጠ፣ ወለ ቴክስት፣ ወለ ፎቶ። ፎቶውን ቅንብር ምን ይበል? ፎቶውን ምን ይበል የሚለው ቅጣምባሩ ሲጠፋው ቅንብር ነው ብሎ ተገላገለ። እሰይ መጣሽልኝ! እሰይ መጣሽልኝ! አይ አበጋስ ሙሽክላ ከቢር፣ በእውነት ትልቅ ችግር። ፎቶውን ቅንብር ነው ብሎ ሽምጥጥ። እሰይ እየተጋጋጠ ፎቶ ሲግ ምን ይበል? ምን ይበል? እስኪ ፖስት አድርጉልን፣ እስኪ በእውነት እኔ ለማየት ዋኮ፣ ፖስቱልን፣ በእውነት ይሄ ሁሉ ነገር ወጥቶማ፣ እሱን ስተሳሳሙ ያለ ፎቶ መውጣት አለበት። ነፂ አውጭ አውጭ እየተሳሳማችሁ ነው፣ እርግጠኛ ነኝ እየገመጨጨሽ ነው። እሰ ሲቀጥል ደግሞ ማለት ነው፣ ቴክስቱን ደግሞ ምናለ መደውልሻለሁ አልኳት ምናምን፣ ቴክስቱንም ሽምጥጥ። እንደ አይኑ አያያጅ ካዳትኩ አይኑ አያያጅ። ወይኔ ወይኔ ወይኔ ወይኔ፣ ደምቀ አይዞሽ አይዞሽ አይዞሽ፣ በእውነት ሲቀጥል ደግሞ አሁንም በተሰባ ያገባቸውም ይያልሽ አያገባቸውም አይደለም። መጨረሻሽን ፈጣሪ ያሳምረልሽ። ምንም ቢሆን ከቤተሰብ የሚደርስ ነገር የለም። ገባሽ? ወንድ ልጅ ወንድ ነው። የሆነ ቀን ጥሎሽ ነው የሚሄድ። ከዛ በኋላ የሚያነሱሽ ቤተሰቦች ናቸው። አሁን ቤተሰቦች የሚወዱሽ ለምዶ ታውቂያለሽ፣ ገንዘብ ስለምትሰሪ ስለምትሸቀኝ ነው። ባይኖርሽ ግን ማለት ነው ጎዳና ለሚጥሩሽ ታያለሽ። ምክንያቱም ያደረግሽው ነገር እንዲያዝኑልሽ የሚያደርግ ነገር አይደለም። አሁንም አያገባቸውም እያልሽ ነው እኮ አያገባቸውም። የሱ ግን ያገባቸዋል። እሱ ቤተሰቦቹን አማክሮ ነው ሁሉን ነገር የሚያደርግ። ቤተሰቦቹ እንዲያዝኑበት አይፈልግም። ደግሞ ኤፋን እንደዚህ መገልፈጥ አለብሽ እስኪ! አያገባህም ብለሽዋል። ከዚህ በኋላ ማን እንደሚያስታርቅሽ እናያለን። እናያለን እንግዲህ።